ቲና አባባ ላይ አሰቃቂና ዘግናኝ ነገር አደረገች አባባን በስለት ቢላዋ ማንጅራቱን ይዛ ምላሱን ቆረጠችለት አባባም ደግሞ ትሁት ባደረገችው ነገር እጅጉን በጣም ተገርሞ ደንግጦ ፈጠጥ ብሎ ማየት ጀመረ አባባ እንግዲህ በተደጋጋሚ ቲናን ለማስጠንቀቅ እና ቲና እያደረገች ያለው ነገር ትክክል እንዳልሆነ ቢነግራትም ፈጽሞ ልሰማው ፈቃደኛም አልነበረችም። ስም አባዬ እስከ ዛሬ ድረስ ታግሻሃለሁ፣ እስከ ዛሬ ድረስ ብዙ ነገር ሆኛለሁ። አሁን ግን ታቅሜ በላይ ሆነሃል። አንድ ሚሊየን ብር ስለሚያስፈልገኝ ብር እንድትሰጠኝ እፈልጋለሁ። እኔ እኮ እዚ ቤት ስመጣ ምንም ይሁን ምንም ያለ ምክንያት አይደለም። ያገባሁት ካሌብ ሀብትና ንብረቱን ቋጥሮ ይዞ ወይንም አንተ የኔ ገንዘብ ነው እያልክ ልትመጻደቅ ቤ ሳይሆን እንደፈለግኩ ልኖርበት እፈልጋለሁ። ሲጀመር ከዚህ በላይ አንተ መኖር የለብህም መሞት አለብህ ብላ ከባድ ዛቻ ወሰነች ማለት ነው። ቲና አባባ እናደረሰችበት ከባድ አደጋ እጅግ በጣም ያማል። ትሁት ደግሞ እዛ ቤት በፍጹም መኖር አልፈልግም፣ ካሁን በኋላ የኔ ጣፈንታ መሆን ያለበት ፍቅረኛ እያሳደደ ስለሆነ አባዬ፣ እንዲሁም ደግሞ ካሌ በእኔ ምክንያት ከባድና አደገኛ ጦስ መግባት የለባቸውም። ካሁኑ ቤቱን ለቀቄ መሄድ አለብኝ። በእኔ ምክንያት እበር ድረስ እየመጣ እነሱን ላጨናንቃቸው እና እነሱን ፈተና ለሆንባቸው አልችልም ብላ ወሰነች ኤደን ከዳኒ ጋር ለመታረቅና ከዳኒ ጋር አብሮ ለመሆን እንዲሁም ደግሞ ዳኒን ለመታረቅ ዳር ዳር እያለች ትገኛለች ትሁቴ እንግዲህ ዳኒ በጣም ተጸጽቷል ኤዱ እንደሚወድሽና እንደሚያፈቅርሽ እንዴት መረዳት አቃተሽ ዳኒ እኮ ይህን ሁሉ ፈተናና ይህን ሁሉ ስቃይ የበላው ቲናና ፍቅሯትና ወዷት ሳይሆን ላንቺ ጥሩ ሁኔታ ላይ ኖረሽ በገንዘብ ተሞላቀሽ ለማኖር ስለፈለገ ነው። እንዴት መረዳት ያቅትሻል? እያለ ቢላትም በጭራሽ ኤዱ የዳኒ ፍቅር ስላልወጣላት መታረቅን መርጣለች ማለት ነው። ካሌብ እንግዲህ ትሁቴ እቃ ልትገዛ ወጥታ በዛው ይሄ ፍቅረኛዋ እያሳደዳት ጫካ ለጫካ ተደብቃ ቶሎ ሳትመለስ የት ገብታ ይሆን ይች ልጅ። መውጣት አብዝታለች። አባዬ አንተ እኮ ነህ የልብ የልብ እየሰጠሃት እንደዚህ ያደረከው ብሎ ከአባቱ ጋር ክርክር ጀመረ። ቆይ እኔም ምለው የኔልሽ ልጅ ሳታውቀው ከትሁት ፎንቃና ፍቅር ያዘህ እንዴ? ምንድን ነው እያልክ ያለኸው ካሌብ? ነገር አለምህ ሁሉ አልገባኝም። እኔ የምትለውም ነገር ልረዳህ አልቻልኩም። አሁን ትሁት በመጥፋቷ አዝነህ ነው ወይስ ምንድን ነው እያለ፣ አባባ መጽሐፉንም እያነበበ ካሌብን ፊት ለፊት እያየው በጣም ተጨንቋል። በጣም ተጠቧል። ትሁትም ካሁን ታሁን ትመጣለች ሲባል አልመጣችም። ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅ እና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው ትሁት በመጨረሻ ቤቱን ለቃ በደረቀ ለሊት ማንም ሳያት ወታለች። እሱም ምንድን ነው የመሰናበቻ ደብዳቤ ጽፋ፣ አባዬ በጣም እንደምወድህ ለአንተ ያለ ክብር እጅግ በጣም ይለያል። ለአንተ ያለ ፍቅር እጅግ በጣም ይለያል። አባዬ መወለድ ቋንቋ ነው። አንተ በጣም ልዩና መልካም ሰው ነህ። እስካሁን ድረስ እንደ ሰራተኛ ሳይሆን እንደ ልጅህ ላደረክልኝ ውለታ ሁሉ በጣም አመሰግናለሁ አባዬ። ወደኋላ መለስ ብለህ ብታስብ እኔና አንተ ብዙ ነገር አሳልፈናል። ቲና ዳኒ ሲጫወቱብን አንተ ለእኔ እኔ ለአንተ እየተሳሰብን ደስ የሚሉ ጊዜያቶችን አሳልፈናል። እኔም የአባት ፍቅር ሳይጎልብኝ ከአንተ መለየትን እየፈራሁኝ ብዙ ነገሮችን ተቋቁሜ አልፌያለሁ። በእኔ ምክንያት ግን ከባድና አደጋ ውስጥ ስለገባሁ እናንተ ላይ ምንም ችግር መፍጠር አልፈልግም፣ ብላ መሰናበቻ ደብዳቤ ጻፈች። ኤዱዬ እንዳጋጣሚ መጣች እና ትሁቴ ዛሬ በጣም ከፍቶኛል ደብሮኛል ምን ሆነሽ ነው ኤዱዬ? እስኪያውሪኝ ብላለቻት። ትሁትም ያን ደብዳቤ ስትጽፍ ደምን ባያለቀሰች ነበር። እዌይ እንግዲህ የትሁቴ ፍቅረኛ የነበረው ሰውዬ ጊዜንም፣ ማንነቴንም ሁሌንም በልተሽብኛል። ትሁት አንቺ በሰላም ልትኖር ያትችም እያለ እየፎከረባት ነበር። ከቲና ጋር ተስማምተዋል። ቲናም ደግሞ ይሄ ሰውዬ የትሁት ምን እንደሆን ሳታውቅ ዝፍቅ ነው ያለችው። ና ከእሱ ጋር ሁና አድርጊ የሚላትን ብቻ እንድታደርግ ብዙ ጥያቄ እንዳትጠይቀው ማስጠንቀቂያ ሰጥቷታል፣ ማለት ነው። ቲናም እንግዲህ ትሁቴ ውጭ እሱ እያሯሯጣትና እየተከታተላት ሳለ ቲና በመካከል ገብታ፣ ትሁቴ ቆይ ምን ነሽ ነው? በጠራራ ሰአትም ሌባው እኮ እንደ ጉድ ፈልቷል። አንቺ ስትጂ ግራ ቀኝሽን ኋላ ፊትሽን እያየሽ መጓዝ አለብሽ ኧረ አንቺን ሌላ ነገር ሳያደርስብሽ አለችና እያስመሰለች ቲና ቆይ አንቺ ምን ሆነሽ ነው ከመቼ ወዲህ ነው የተቀየርሽው እውነት አንቺን ከሌባ ልታስጥኝ ነው እንደዚህ የምትታገየው አለቻት እና ታዲያ ምን ሊሆን ይችላል ትሁት ዛሬም ትናንትናው መስመር ላይ እያስቀመጥሽ ከሆነ የምሬን ነው የምልሽ። በጣም ተሳስተሻል። ይህ መሆን የለበትም። እኔ እኮ በጣም ተቀይሬያለሁ። እስካሁን ያደረግኩት ነገር ምንም የሚያስደስት ነገር የለም። ከአሁን በኋላ ግን እራሴን ወደ ጥሩና ወደ መልካም ነገር ለመወሰን እንትን ብያለሁ አለቻት። እዊ ያ ከሆነ በጣም ደስ ይላል። ቲና አንቺ እኔን በህይወቴ ታስተርፊኛለሽ ወይም ታስድኝኛለሽ ብዬ አልጠበቅኩም ነበር። ካልሽ ደግሞ በጣም ደስ ይላል፣ እውነት ዛሬ ትልቁ ለታ ውለሽልኛል። በይና ያሁን ወደ ቤት እንሄድ ተባባሉና ሄዱ። ወደ ቤት ሲሄዱ ደግሞ ዳኒም እንደ አጋጣሚ ሲመጣ ካሌብ እንግዲህ ትሁቴ ናት ብሎ ከበር ወደ ሳሎን ከብኝታ ክፍል ወደ ክችን እየተንጎራደደ ነበር። አባባም በካሌብ ሁኔታ በጣም እየተገረመ ነበር። ዳኒ መጣና ካሌብ ቆይ ምኑ ናሃል? ጥሩ ስሜት አይታይብህም፣ ተደናቅተሃል፣ ተጨንቀሃል፣ ምን ተፈጥሮ ነው? አረ ምንም፣ ምንም ዳኒ ትሁትን አላየሃትም እንዴ? ከወጣች እኮ ቆየች። ምን አጋጥማት ይሆን እንዴ? ቆይ አንተ ልጅ ምን አስጨነቀህ? እንዲ አባዬ ይች ልጅ እኮ ኃላፊነትም አለብን አንድ ነገር ብትሆን ማን ነው ተጠያቂው? ብሎ ሲለው እንዴ እኔ ልጅ አፈቀርካት እንዴ ብሎ አባባ ይፋውን ፍርጥ ሲያደርግበት ካሌብ ደግሞ አለበት ቦታ ሽምቅቅ ብሎ እንዴት ለምን ምን ስትል አሰብከው አባዬ እኔ ገና የቲና ሰማኒያ ሳያልቅልኝ እሷን እንዴት ላፈቅራት እችላለሁ? እንዴት አሰብከው ብሎ ተናደደ ከዛ ዳኒም አራ አረጋጉታል እና የካሌብን ሁኔታ ሲታይ ልክ አልነበረም። ተነስቶ ወደ ምኝታ ክፍል ገባ። ቲናና ትውቴ ሲመጡ፣ ቆይ አንቺ የትድሽ ነው? ምን ሆነሽ ነው? እያለ አባባ መጠየቅ ጀመረ። አባይ ዛሬ የተፈጠረው ነገር ብነግርህ ቲና ናት ያተረፈችን። እንዴት አመሻችሁ ብላ ቲናም ወደ ምኝታ ክፍል ገባች። ትውቴም የተፈጠረውን ነገር ለአባባ መናገር ጀመረች። መጨረሻ ላይ ማን ነው ምንድን ነው እያለ እያጣራ ሲጠይቅ በጭራሽ ልትናገር አልፈለገችም። ከዛ አባዬ እራት ላቅርብ ብላ ወደ ክችን ሄደች። ወደ ክችን ስትሄድ ካሌብ ተከትሎ ሄደና ትሁት ምን ሆነሽ ነው? ያስቀየምኩሽ ነገር አለ እንዴ? የእስከ ዛሬውንም እንዴት ይቅር አላልሽኝም? አረ ምንም የለም ጋሼ፣ እንደ አጋጣሚ ወደ ውጭ ወጥቼ የተፈጠረ ነገር ተፈጠረ። ትሁት፣ በፈጠረሽ ይሁንብሽ፣ እንደ ድሮ ሁኝና ቤተሰባዊነታችን ይቀጥል። እኔ ጋሽ እንድትይኝ አልፈልግም። ጋሽ ስትይኝ ያራቅሽኝ ወይንም ሌላ ነገር የተፈጠረ እየመሰለኝ ነው። እባክሽ እባክሽ አንዱ ለታዋይልኝ ከአሁን በኋላ በስሜ ጥሪኝ ብሎ አላት። እንዴ ቆይ አንተ ጋሽ እኮ ማለት እያከበርኩት ነው። ሌላ ምን ልዩነት አለው? መቼም አሰሪና ሰራተኛ እንደዚህ ሲሆን በጣም ደስ ይላል ብዬ ነው። ካሌብ አንተ ኮ ጥሩ ነገር አይወድልህም። ለአንተ ስል ብዙ ነገር ሆኛለሁ፣ ግን ለአንተ አንዱም ጥሩ ነገር አልታየህም ብላለችው ትሁት። አሁን ነው እየገባኛለሁ፣ አንቺ ያደረግሽው ውለታ ማንም ሊያደርገው አይችልም። ስለዚህ ካሁን በኋላ ማንኛውንም ነገር ስታማክርኝ በስሜ እንጂ በጋሽ እንድትጠሪኝ አልፈልግም ብሎ አላት። እሺ በቃ ችግር የለውም አትጨነቅ ብላለችው። ትሁትም የሰራቸውን ምግብ አቀራረበች እና እየበሉ እየተጨዋወቱ ካለ አባባ ብድግ አለና፣ ዳኒ የቲና ሁኔታዋ ምንም ደስ አይለኝም። ሰሞኑን የት እያደረች እና እየዋለች እንደምትመጣ አናቅም። ትልቅ ነገርም አቅዳልን እንደሆን አናቅም። እሷ ልጅ አሁን እንዴት ላጥፋቸው፣ ምን ላድርግ እያለች ተንኮልና አውሬነቷ ስለማያልቅ ይሄን እቅድ እያሰበች ስለሆነ አንተ ደግሞ ካጠገባው ነህ ያሰበችውንና ያቀደችውን በሙሉ እንድታጣራልኝ ይፈልጋለሁ ብሎ ትዕዛዝ ሰጠው። እንዳባዬ እኔ እኮ ካሁን በኋላ ከቲና ጋር ልቀጥልም ሆነ አብሬ ልሆን አልፈልግም። ምክንያቱም ቲና ማለት ከኤዱ ጋር ያለያየችኝ ኤደን እኮ አሁን እኔን ጠልታ ርቃ ኖራለች። ስለዚህ ይህን ነገር ላደርገው አልችልም። እኔ ኤደን ጋር ታርቄ ይቅር ብላኝ ህይወቴን በደስታ መኖር እየፈለኩ ጭራሽ ሌላ ሳት ትጨምረኛለህ እንዴ ብሎ አለው። የኔ ልጅ ዳኔ ከአንተ ውጭ ይሄንን ነገር ማንም ሊያደርገው አይችልም እና ኤዱንም ደግሞ እኔ አናግራታለሁ፣ የተፈጠረውንም ሁሉ እነግራታለሁ ብሎ አለው። እሺ አባዬ፣ እንደዛ ካልክ ችግር የለውም ኤዱ ከኔ ጋር ሰላም ተፍጠር እንጂ አንተ አድርግ ያልከኝም በሙሉ አደርጋለሁኝ፣ ብሎ ወሰነ። ቴናም እንግዲህ ከትሁቴ ሰውዬ ጋር ተገናኝታ ለወደፊት ምን ማድረግ እንዳለባቸው አቀዱ፣ ተስማሙ። እሷም ብዙ ጥያቄ መጠየቅ እንደሌለባት ተናገረች። ወደ ዳኒ ደወለች እና ዳኒ ላገኘ እፈልጋለሁ፣ ዛሬ በጣም ደስ ብሎኛል፣ ብላለችው። ከዳኒ ጋር ተገናኘች እና ዳኒ እኔ በጣም እንደማፈቅረ እንደምወድ ማወቅ አለብ። ካሌብን የቀረብኩት ለገንዘብ ብቻና ብቻ ነው። ቅንጣት ታክል ከሱ ጋር ፍቅር የለኝም። ፍቺውና ከኔ ጋር ህይወታችን እንቀጥል። የምትለይ ከሆነ ደስ እያለኝ አደርገዋለሁ። ለእኔ ግን ቅንጣት ታክል ፍቅር ከሌለ ጓደኛሞች ሆነን እንቀጥላለን ብላ ትልቅ ሰርፕራይዝ አረገችው። ዳኒም ደነገጠና ይሄን አጋጣሚማ መጠቀም አለብኝ አባዬ ካሌብና ቲና ሰማኒያቸውን እንዲቀዱ ይፈልጋል። ሌላው ነገር ደግሞ አጣራ ስላለኝ እሽ ማለት አለብኝ ብሎ አሰበ። ቆይ ቲና ምን እየሆንሽ ነው? እኮ ያችን ቴና አታቃትም? ክፉ ዋና አስመሳይቷ ቴና ጠፍታለች። አሁን ግን እስከ ዛሬ የሰራሁት ተንኮልና መጥፎነት አውቃለሁ። ለእናንተ አሁን ተቀይሬ ስታወኝ ዱብዳ ነው የሚሆንባችሁ። እውነታውን ስነግርህ እኔ ተቀይሬ ያለሁ፣ ተረዳችሁም አልተረዳችሁም፣ የራሳችሁ ጉዳይ ብላ ስትለው ዳኒ የሆነ ውስጡ ጠረጠረና እሷም ደግሞ የኔ ጅል የኔ ዋህ አሁን ታንተ ጋር ሳስበው እዛ ደሳሳ ጎጆ የሚኖር ይመስለዋል። እንዲ ጅል ምን ይመስላል? አንተም እኮ ከርተኸኛል፣ እነሱም መስልሃል ትተኸኛል፣ የራስሽ ጉዳይ ብለኸኛል። እያለች ያለፉት ውስጥዋን ማሰብ ጀመረች። ዳኔም ደግሞ ፍጠጥ ብሎ እያያት ነበር። ቲና፣ ምን ሆነሽ ነው በሀሳብ ህርሽ? ዳኔ ዛሬ አስብበት እና ነገ እውነታውን ንገረኝ። ከኔ ጋር ያለው ነገር ይሄ ነው ብላ ወሰነች። የትሁቴ አጋችና የትሁቴ ፍቅረኛና ቲናን ና ያገታት ሰውዬ ፊት ለፊት ተገጣጥመዋል። ምን ይፈጠር ይሆን? አብረን የምናይ ይሆናል። ትሁቴም በደረቀ ሌሊት ቤቱን ከፍታ ጓዟን ሸክፋ ደብዳቤውን አስቀምጣ ወታ ሄዳለች። ውድ የሌላ እንድ የማህመር ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጎ በቀጣይ ፓርት በጉጉት እስከምንገናኝ ድረስ